ለመግባት ቀላል የሆኑ ለመውጣት ግን እጅግ በጣም የሚከብዱ ልማዶች። በልባችን ላይ ብዙ ማሳካት የምንፈልጋቸው ህልሞች አሉን። ወደምንፈልገውና ወደምንመኘው ህይወት የምንጓዝ መንገደኞች ነን። ነገር ግን ወደኋላ የሚጎትቱን ፈርጣማ ክንዶች አሉ። ትንሽ ወደፊት ተራመድን ስንል አሁንም ራሳችንን ወደኋላ ቀርተን እናገኘዋለን። ለመግባት ቀላል ነገር ግን ለመውጣት ከባድ የሆኑ ወደ ኋላ የሚጎትቱ ልማዶችንና አስተሳሰቦችን አውቀን ካላሸነፍናቸው በስተቀር ህልማችንን ማሳካት ቀርቶ በራሱ ለውጥ ቅዠት ይሆንብናል። በጣም ከባድ የሚያደርገው ነገር ደግሞ እነዚህ ነገሮች በአንዴ ሳይሆን ቀስ በቀስ በዝግታ ስር የሚሰዱና የሚያጠፉን መሆናቸው ነው። እድገታችንን፣ ሰላማችንን፣ ህልማችንን ጭምር ይነጥቁናል። አሸናፊ ለመሆን በቅድሚያ ጠላትን ማወቅ የግድ ነውና ዛሬ ወደ ኋላ የሚጎትቱ አምስት ልማዶችን እነግራችኋለሁ። ሰላም ውድ ቤተሰቦቻችን እንደምናላችሁ። በመጀመሪያ ቻናላችንን ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። ቪዲዮ ለብዙ ወንድምና እህቶቻችን እንዲደርስ ላይክ አድርጉት። የመጀመሪያው ወደ ኋላ የሚጎትተንና ለመግባት ቀላል ግን ደግሞ ለመላቀቅ ከባድ የሆነው ነገር የሁሉም አስተሳሰብ ነው። ይህ ምን ማለት እንደሆነ በግልጽ ልንገራችሁ። ሁሉም የሚያደርገው ነገር ትክክል ነው ብሎ ማሰብን ይመለከታል። ሁሉም ሰው እያደረገው ነው፣ አባቶቻችንም እንደዚህ አድርገው ነበር፣ በማንኛውም ቦታ እንደዚህ ነው የሚደረገው የሚሉ አስተሳሰቦች ከግላችን አስተዋይነትና ምርጫ በላይ የማህበረሰብን ተቀባይነት ያስቀምጣል። ስህተት ቢሆንም ጉዳት ቢኖረውም ሁሉም በሚለው ቃል ሁሉንም ነገር እናረጋግጣለን። ይህ በግል እድገትና በማኅበረሰብ እድገት ላይ ያለ በጣም ትልቅ ጠላት ነው። አዲስ ነገር ለማሰብ አዲስ መንገድ ለመሞከር ፈቃደኛ ለመሆን ያጠፋል፣ እኛንም ከመፍጠርና ከመለወጥ ይከለክለናል። ምንም ነገር ትክክልና ስህተቱ የሚለካው ብዙ ሰዎች ስላደረጉትና ስላላደረጉት አይደለም። ሁሉም ሰዎች እንደዚህ ነው የሚያደርጉት በሚል ስህተት የሆነ መንገድን መከተል አይገባንም። ይህ እንደ ቀልድ እንደ ቀላል ከሌሎች ጋር ለመመሳሰል እና ብቸኛ ላለመሆን ብለን የምንገባበት ግን ደግሞ ራሳችንን ሳንለውጥ ባለንበት እንድንቀር አንዳንድ ጊዜም ወደ ኋላ እንድንመለስ የሚያደርገን አስተሳሰብ ነው። ሁለተኛ ሱስ። የመጀመሪያው የመጠጥ የሲጋራ የጫት የሌሎችም ነገሮች ሱስ ሊሆን ይችላል። ሰው የሚያፈራውን ገንዘብ ሁሉ በሱስ ላይ ማጥፋት፣ ጤናውን ማጣት፣ ቤተሰቡን፣ ትዳሩን፣ ሰላሙን ማጣት፣ ይህ ሁሉ በቀላሉ የሚገባበት ግን ደግሞ ለመውጣት ብዙ ዋጋ የሚያስከፍልና የፈጣሪን ጣልቃ ገብነት የሚፈልግ እጅግ አደገኛ ጉዳይ ነው። ሌላኛው አሁን ላይ በስፋት እየተመለከትን የምንገኘው ሱስ ዲጂታል ጨዋታ ወይም ደግሞ ጋምብሊንግ የምንለው ዲጂታል ቤቲንግ ነው። አንድ ሰው አንድ ብሎ እንደ ቀላል የሚጀምረው ግን ደግሞ በዛ ላይ ተጣብቆ ቤቱን ንብረቱን የፍቅር አጋሩን እንኳን ሳይቀር የሚያጣበት በጣም አደገኛ የሆነ የሱስ አይነት ነው። በሶሻል ሚዲያ እና ኢንተርኔት ላይ ብዙ ሰዓታትን ማሳለፍም ስክሮሊንግ አዲክሽን ሆኖ መጥቷል። ሰዎች ለሰዓታት በቲክቶክ፣ በፌስቡክ፣ በዩቲዩብ፣ በሌሎችም የሶሻል ሚዲያ ፕላትፎርሞች የስራ ጊዜያቸውን፣ የፍቅረኛቸውን ጊዜ፣ የእንቅልፍ ጊዜያቸውን፣ የምግብ ጊዜያቸውን ሳይቀር በማጥፋት ጤናማ ላልሆነ አኗኗር ተጋልጠዋል። ይህም እጅግ በጣም ልናስብበትና ልናስተውለው የሚገባው ከባድ መዘዝን ይዞ የሚመጣ የሱስ አይነት ነው። ሶስተኛ የግል ህይወት ጣልቃ ገብነት። በአንድ ማህበረሰብ ውስጥ መኖር አለብን። እርግጥ ነው ተከባብረን ተዋደን መኖር ተፈጥሯችንም የሚያስገድደን ነገር ነው። ግን ደግሞ የግላችንን ስፍራ ማጣት አይገባንም። ሰዎች ምን ይሉኛል የሚለው ፍራቻ ብዙዎቻችን ከራሳችን ጋር እንዳንስማማ አድርጎናል ማድረግ፣ መስራት፣ መለወጥ የምንፈልገውን ነገር ወደኋላ እንድናስቀርም አድርጎናል። ማን ማንን እንደሚያገባ፣ ማን ምን መልበስ እንዳለበት፣ ማን በምን ጊዜ ልጅ መውለድ እንዳለበት፣ በገንዘባችሁ ምን ማድረግ እንዳለባችሁ፣ እነዚህን ሁሉ አሳልፋችሁ ለማህበረሰባችሁ ከሰጣችሁ የእናንተ ፍላጎት ምንም ቦታ አይኖረውም። ይህ በሰዎች ግፊት የምታደርጉትና የምትወስኑት የህይወት ውሳኔ ሳይሆን በራሳችሁ አምናችሁበትና አመዛዝናችሁ ደስታችሁን፣ ሰላማችሁን ቅድሚያ ሰጥታችሁ የምታደርጉት ነገር ነው። ታዲያ በእነዚህ ጉዳዮች ላይ የሌሎች ሰዎችን ጣልቃ ገብነት መፍቀድን እምቢ ልትሉ ይገባቸዋል። አለበለዚያ የምትኖሩት ህይወት ነፃነት የሌለው ህይወት ነው። ይህንን ደግሞ ማንኛችሁም እንደማትፈልጉ ታውቃለሁ። ስለዚህም የግል ህይወታችሁን ሌሎች ሰዎች ጣልቃ እየገቡ የሚረብሿችሁ እንዳይሆን ተጠንቀቁ። እንደ ቀልድ የሚጀመር ጣልቃ ገብነት ስር ሰዶ መቋጫው መውጫው ይጠፋቸዋል። አራተኛ፣ ከስራና ከጥረት የሚከለክሉ አስተሳሰቦች አሊያም ደግሞ ሰዎች ይህንን ስራ ብለህ ነው የምትሰራው ይህ ነገር ይሸጣል ብለህ ነው ይሄ ነገር ያዋጣል ብለ ነው የመሳሰሉ አንድን ነገር ስትሞክሩና ለማሳካት ስትጥሩ የሚሰጡ አስተያየቶች ብዙ ሰዎችን ወደ ኋላ አስቀርተዋል። እንዳለመታደል ሆኖ እኛ ሰዎች የማናውቀው ነገር ላይ ሳይቀር ሀሳብና አስተያየት ከመስጠት ወደ ኋላ የማንል ፍጥረቶች ነን። እነዚህን አስተሳሰቦች ገደብ ካላበጀህላቸው በስተቀር በፍጹም አትለወጥም። ማንኛውም ሀብት በስራና በጥረት ነው የሚመጣው። ማንኛውም ማህበረሰብ በሚሰሩ እጆች ነው የሚነሳው። ይህን አስተሳሰብ ካላዳበርንና ካልተቀበልን ለውጥ ብሎ ነገር በፍጹም አይመጣም። ስራህን ከሚያናንቁ የማይሆንበትን መንገድ ከሚያሳዩህና ወደኋላ ከሚጎትቱ ሰዎችም ሆነ አስተሳሰቦች መራቅ ይኖርብሃል። አምስተኛ፣ ደግ ያልሆነ ወዳጅነት። እንደ ቀልድ በሳቅ በጨዋታ የሚጀመሩ ጓደኝነቶች መጥፊያ፣ ወደ ኋላ የሚጎትቱህም ሊሆኑ ይችላሉ። አዲስ ነገር ለመጀመር በምትሞክርበት ሰዓት፣ አይ ይህንን ነገር ባትሰራ ይሻልሃል፣ እኛ የምናደርገውን አድርግ፣ ዝም ብለህ ከእኛ ጋር ተጨውት የሚሉ ወዳጆች ይኖራሉ። እነሱ ለውጥና እድገትን ይፈራሉ። ስለሆነም ጓደኛቸውንም ከእድገት ለመከልከል ይሞክራሉ። ጥሩ ነገር ያደረጉልህ በሚመስል መልኩ ከእነርሱ ጋር እንድትቆይ ያደርጉሃል። ይህ ደግሞ ለውጥን መሻሻልን ለምትፈልገው አንተ በፍጹም የማይሆን ነገር ነው። ስለዚህም በዙሪያ ያሉ ወዳጆችህን ልብ በደንብ አድርገ ተመልከት። ለውጥን የሚፈሩና ደግ ያልሆነ ልብ ያላቸውን ሰዎች ዛሬ ነገ ሳትል ከህይወት አስወጣ። በስራ አሊያም በትምህርት ስታገኝ ስትለወጥ፣ አይ ይሄ እኮ ለእሱ አይገባውም ለራሱ ብቻ ነው የሚሰራው፣ ምን እሱ ምን ሰርቶ ነው የተሻለ ከኛ እንደዚህ ያገኘው የሚሉ ጥሩ ያልሆነ አስተሳሰብ ያላቸው መቀኛ የሆኑ ጓደኞች ካሉ ምንም ያህል አታመንታ፣ ከነሱ ራቅ። ብቸኝነት በስንት ጣዕሙ ይሻልሃል። ከእንደዚህ አይነት ጓደኝነት ብቸኝነት ይሻልሃል። እንዲህ አይነቱ ወዳጅ ስኬትህን በቃል በተግባርም ይጎደዋል በራስ መተማመንህ ላይ ጥላ ያጠላል። አንዳንድ ጓደኛ ደግሞ ማጭበርበር፣ አንዳንድ ጓደኛ ደግሞ ጥሩ ያልሆኑ ድርጊቶች ላይ ተባባሪ እንድትሆን ሊጋብዝህም ይችላል። አጭበርብረን ገንዘብ እናገኝ፣ እንደዚህ አድርገን ሰዎችን አታለን እንለወጥ የሚሉ ሀሳቦችን ይዞ መጥቶ አንተንም እዛ ውስጥ ሊያስገባህ ይችላል። ስለዚህም ደግ ልብ ከሌላቸው ሰዎች በመራቅ ወደፊትን ማስተካከል ትችላለህ። እንደ ቀልድ አንድ ተብሎ የሚጀመር ጓደኝነት ሁሉ ጊዜ እርምጃ ወደ ኋላ እንደሆነ እንዲሰማህ ያደርግሃል። ጓደኝነት ቀላል ነገር አይደለም። ጓደኛ መምረጥ ደግሞ ወደፊትን ያስተካክለዋል። ማስተዋል የመጀመሪያ ደረጃ ነው። እነዚህን ነገሮች በራሳችን ውስጥ በቤተሰባችን ውስጥ በማህበረሰባችን ውስጥ መኖራቸውንና ትክክል እንዳልሆኑ ማወቅና መቀበል ይኖርብናል። ከዚያም ትንሽ ትንሽ መለወጥን ጀምር። የሁሉም አስተሳሰብ በሚኖርበት ቦታ ጥያቄንን እንጠይቅ፣ የግል ስፍራችንን እንጠብቅ፣ ገንዘባችንን በጥበብ እናስተዳድር፣ ስራን የሚሰራን ሰውም እናክብር። እነዚህ ሁሉ ነገሮች ቀላል አይደሉም። ይህንን በምታደርጉበት ጊዜ ብዙ ተቃውሞ ሊገጥማችሁ ይችላል። ሰዎች ሊናገሯችሁ ይችላሉ። ግን ደግሞ የእድገት መንገድ ልክ እንደዚህ ነው። ከፍተኛ ዋጋና ቁርጠኝነት ያስፈልገዋል። ውድ የቻናላችን ቤተሰቦች ቪዲዮውን ከወደዳችሁት ላይክ አድርጉት። ይጠቅመዋል፣ ይጠቅማታል ለምትሏቸው ጓደኞቻችሁ ወዳጅ ዘመዶቻችሁም ሼር አድርጉላቸው። ሀሳብ አስተያየታችሁንም ኮመንት ላይ አስቀምጡልን። አመሰግናለሁ። እወዳችኋለሁ።